ሊቃነ ጳጳሳቱን፣ ጳጳሳቱን፣ ኤጲስቆጶሳቱን፣ ቀሳውስቱን፣ ዲያቆናቱን ሰድበን ለሰላቢ አገልጋዩን የሰጠነው ተቋሙን ምኛው ይህ አነቃቂ ንግግር እንዳይመስላት። ሰውነታችን ወደድንም ጠላንም መሸከም የሚችለው እግዚአብሔርን ብቻ ነው። ሁሌም የእኛ ድምፅ ማህበራዊ ሚዲያ ላይ ብቻ በመጹር ብቻ ነው መታወቅ ያለበት። ሁሌ የእኛ መሰባሰብ ጥምቀት እና መስቀልን ብቻ ነው መጠበቅ ያለበት አይደለም። እኛን አይቶ ክርስቲያን መሆናችንን የሚያቅሰዋል እና ሁሌ ፖሊስ ጣቢያ ስንሄድ የምንዘምራት ትመስላላችሁ። ታውቃለ ሀይሌ ማን ነው እያሉ፣ አሁን እሱም መዝሙር የምንዘምረው ዘምረው አምነን ነበር ይመስላል። ለስንቱ ለመጣው ለሄደው፣ ልቡናችን ዘር ማብቀያ ነው። እግዚአብሔርም አለበት፣ ኃጢአቱም አለበት፣ ሰይጣኑም አለበት፣ ክፋቱም አለበት። በትንሽ ነገር መጽናናቱ ይበቃል። መርጠል ወቅት የሚስማማው ዘመን ያመጣው ምቹ ጊዜ ብቻ እየመረጡ ክርስቲያኖች አሉ።

አስቀድሜ መጽሐፍ ቅዱሱን ቃል በንባብ አሰማችሁና ወደ ትምህርታችን እንሄዳለን። በዚያ ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ ሲቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ፣ ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌ ብዙ ነገራቸው እንዲህም አላቸው፤ እነሆ ዛፍ ዘሪ ሊዘራ ወጣ።

የሚሰማ ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገለ ይሁን። የሐዋርያው ቅዱስ ማቴዎስ ወንጌል ላይ ተጽፎ የምናገኘው ይህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትምህርቱ ነው። ወንጌል ጌታችን ኢየሱስ ክርስቶስ በምድር በነበረበት ወቅት ላይ በቃሉ ያስተማረው፣ በእጆቹ የፈጸማቸውን ተአምራትና በመጨረሻም ደግሞ ለድኅነተ ዓለም ሲል ራሱን ቤዛ አድርጎ የሰጠበትን የድኅነት ስራውን ተጽፎ የምናገኝበት የቤተክርስቲያናችን መጽሐፍ ነው። ወንጌላት በጥቅሉ ዋነኛ ዓላማቸው ስለ ክርስቶስ መስበክ ነው። ስለ ክርስቶስ ወንጌል ግን ተጽፎ ከማንበባችን በፊት አስቀድሞ የተኖረ ነው። ልብ ብላችሁ አጫምኛደር ወንጌል የሚነበብ መጽሐፍ ከመሆኑ በፊት የተኖረ ሕይወት ነው። እኛ ጋር ተጽፎ የምናነበው ጥቅስ ጠቅሰን እንዲህ ለማለት ተፈልጎ ነው ብለን የምናመሳክረው ወንጌል መጀመሪያ ጌታችን ኢየሱስ ክርስቶስ የኖረው ደቀ መዛሙርቱም ደግሞ ከእርሱ አይተው የኖሩት ህይወት ነው። የተኖረ ህይወት ነው እንደተጻፈልን ገና የሚኖር ህይወት ወይም ደግሞ ገና የሚኖሩ ሰዎች ተፈልገው የሚጠቀስ ጥቅስ ብቻ አይደለም ወንጌል ላይ የተጻፈ ወንጌል። ለዛ ነው ቤተክርስቲያናችን እንደ መጽሐፍነቱ ታስተምረዋለች። የሚማረው ሰው ደግሞ ከመማር ባለፈ ደግሞ እንዲኖረው ጭምር ይፈለግ። ባለንበት ዘመን ወንጌል በሚሰበክበት ልክ ክርስቲያኖች መብዛት የተሳናቸው ናቸው። ወንጌል በተዘጋጁባቸው መድረኮች ላይ ሰሚዎች የሚሰሙትን ያክል ወንጌሉን በእነሱ ላይ ተፈልጎ የሚታጣው አድማጭ ስለጠፋ ብቻ ሳይሆን ወንጌሉን የተሰበከውን የሚኖሩ ክርስቲያኖችን ጭምር ቁጥራቸው እየቀነሰ ስለመጣ ለዛ ነው ቅዱስ ዮሐንስ አፈወርቅ የእብራውያን መልእክት ሲተረጉም ምን ይላል? እብራውያን የተባሉ እስራኤላውያን ከጌታችን ከኢየሱስ ክርስቶስ ጀምሮ አባቶቻችን ሐዋርያት፣ ሌሎችም ጭምር እየተመላለሱ ያስተማሯቸው ሰዎች ናቸው። ግን እንደተማሩ መሆን ያቃታቸው እንደተሰበከላቸውም ጭምር ጌታችን ኢየሱስ ክርስቶስን ከማክበር ይልቅ ከፍ አድርገው ሰቅለውት የተገኙት እኚሁ ሕዝብ ነው። ስለዚህ ክርስቶስ ያስተማራቸውን የእብራውያን ሕዝብ ቅዱስ ሳፈሩ ምን ይላቸዋል? እንደ ተማሩት እንደተሰበከላቸው ቢገኙ ኖሮ ቆሞ የሚያስተምራቸው ሰው ሳይሆን የሚፈለገው ሰባኪ ተፈልጎ ቆሞ የሚያስተምርላቸው ሰዎች ሳይሆን የሚቆመው እነርሱ ራሳቸው ለወንጌል ምስክር መሆን ይችሉ ነበራል። ዛሬ ቤተ ክርስቲያኒቷን ከምናገለግልበት የተለያዩ ዘርፎች ውስጥ የሰንበት ትምህርት ቤት ተማሪዎች ሆን ሁላችንም ተቀምጠን የምንማረው ወንጌል የእውቀትን ቀዳዳዎቻችንን የሚደፍንልን ብቻ ሳይሆን ቤተ ክርስቲያን እንድንኖረው የጠበቀችንን እና የምትፈልገውን ሕይወት በመሬት የተመላልስን የምናሳይ ሰዎች መሆን አለብን። አኗኗራችንን ለሚመለከተውና ለሚያየው ሰው ግን እንደምታዩ፣ በእኛ ምክንያት ወደ ቤተ ክርስቲያን ከመጣው ይልቅ የእኛን የምግባር እና የእውቀት ጉድለት ተመልክቶ ከቤተ ክርስቲያን የወጣው ቁጥር በጣም ብዙ። ለዛ ነው ቤተ ክርስቲያን ላይ የሚሰራ ማንኛውም ሰው ቤተክርስቲያንን ለማገልገል ጭምር የሚፈልግ ሰው የነገ የትኩረት አቅጣጫዎቻቸው ልክ እንደ ትላንት ነው። ወደትም ጠላልም ሰበት ትምህርት ቤት ነው ወይም የትምህርት ተቋማት ላይ መሆን ያለብን የነገ የትኩረት አቅጣጫዎቻችን መሆን ያለባቸው ልብ ብላችሁ ሱ ትናንሽ አብያተ ክርስቲያናት ትላልቅ ትምህርት ቤቶችን መገንባት አለ ትናንሽ ትምህርት ቤቶችን ገንብተን ትላልቅ አብያተ ክርስቲያናትን በመስራታችን ዛሬ ብዙዎች ቅዱስ ቁርባን ሊገኙበት የሚገባው የቤተ መቅደሱ ቦታ የሚያስቀድሱ ምእመናን ብቻ የሚቆሙበት ከሆነ ሰንቷል። እንደምናየው የምንማረውም የምናሰብረውም የምንመረቀውም ለአገልግሎትም ጭምር ለመታየት በልብሰ ሥርዓቶቻችን ከሰዎች ፊት የምንቆመው ልብ ብላችሁ አዳምጡ። የቀረ ወንጌል ኖሮ እኛ ለመስበክ ሳይሆን የተማርነውን ጭምር ለመኖር ለመታደል፣ ለዛ ነው ጌታችን ኢየሱስ ክርስቶስ ያስተምራቸው የነበሩትንስ ይጠብቅባቸው የነበረው ፍሬ የእውቀት ብቻ ሳይሆን የሕይወት ነበር። አሁን ሳነብላችሁ እንደሰማችሁት ጌታችን ኢየሱስ ክርስቶስ ያስተምርበት ከነበረበት ቤት ወጥቶ ባህር ማዶ ላይ የሚያዩት ሰዎችና ሊናፍቁት የፈለጉ ሰዎች እንዳሉ አይቶ ከቤት ወጣ ይ እ ከቤት ወጣ በሉ በሉጁላችሁ ከቤት ወጣ ከቤት ወጣ ማለት የሚያስተምርበትን አድራሻ ለወጠ ለማለት አደለም። ክርስቶስ ለማስተማር ቦታ የሚመጡ መምህር አይደለም። ቤት ውስጥም የሚያስተምረን ተራራ ላይ እያስተምረን መማር የማይችሉ አህዛብና አይሁድ በበዙበትን ቦታ ይናገራል። ይሄ ብቻ አይደለም፣ እየተሰቃየና መከራ እየተቀበለ ራሱ ክርስቶስ ያስተምር ነበር። እና ቤት ውስጥ ነበረ ሲባል ያስተምርበት የነበረበትን አድራሻ ለመጥቀስ የምንጠቀመው አይደለም ይላሉ አባቶቻችን። ከቤት ወደ ውጪ ለሚያዩት ሰዎች ወጣ ማለት እየተደከመባቸው ያሉ ነፍሳቶች በሙሉ ቤት ውስጥ ተቀብረው መቅረት የለባቸውም ነው ማለት ነው ብዙ ቤተክርስቲያን ውስጥ የምናገለግል የሰንበት ትምህርት ቤት ተማሪዎች ከምናገለግልበት ሰንበት ትምህርት ቤት ያልተሻገረ እውቀት ከዛም ያላደገ ሕይወትም ጭምር ይሄ ሁላችንም የምናውቀው ሀቅ ብዙዎቻችንም እንኳን ወተን ብንታይ ለማስተማር ለመዘመር ካልሆነ በቀር እኛ የተነበበውን ወንጌል ጥቅስ ማመሳከሪያ ሆኖ የሚጠቀስ ህይወት የለም ክርስቶስ ከቤት ወደ ውጭ ይወጣ ማለት የሚከተሉትን ሰዎች በቤት ውስጥ የተደከመባቸው ድካም በገሃድ በአደባባይ ሌሎች ማየት እንዲችሉ መውጣት አለባቸው ማለት ነው። ጌታችን ኢየሱስ ክርስቶስ ታዲያ ወደ ባህር ሲወጣ ወይም ደግሞ ወደ በደ ወደ ወደቡ ሲጠጋ ብዙ ሰዎች አብረውት ነበሩ። እነዛ ሁሉ ሰው የመጡበት ዓላማ የተለያየ ነው። አንዳንዶች ክርስቶስ ያለበት ቦታ ላይ ይገኙ የነበሩት ቃሉን ለመስማት ነው። ልክ ሰንበት ትምህርት ቤት ውስጥ የምንገኝ ሰዎች ለመማር ብለን የምንመጣ የምንበጣላለን። ሌላው ክርስቶስን ይከተለው የነበረው ውበተ ምግባቱን ፈልጎ ነው። ልክ እንደዚህ ሁሉ ሰንበት ትምህርት ቤት ውስጥ የበዓላቱ ድምቀት የምናሳያቸው መንፈሳዊ የሆኑ ክዋኔዎች ስቦት የሚመጣ ሰው አለ። አንዳንዶች ቤተ ክርስቲያን ነው ወይም ደግሞ ክርስቶስ ያለበት ቦታ ላይ ደግሞ ይጠጉ የነበሩበት ምክንያት ደግሞ ረቧቸው ጠምቷቸው ነው። ሰንበት ትምህርት ቤት ርቦት ተጣጥሷል። ለዛ ኮ በጎ አድራጎት ክፍል የሚባል የሚቋቋሙ ሁሉም ሰንበት ትምህርት ቤት የውጪን ሰው ብቻ ለመርዳት ሳይሆን ውስጣችን ሕመሙን ይዞት ላለውን ሰው ለመርዳት የምንጠቀምበት የአገልግሎት መስካችን ሌሎች ከአምራት ብለው ይከተሉት ነበር። ዛሬም ሰንበት ትምህርት ቤት ውስጥ ለመማር የሚመጣ ሰው ብቻ አይደለም። እኛን ተመልክቶ ፍጹም ለመሆንና ክርስቲያን ለመሆን ፈልጎ ተአምር፣ ምልክት ለማየት የሚመጣ ሰው አለ። ሌሎች ክርስቶስን ይከተሉት የነበረው ደግሞ ለወቀሳ ለስን መልካም ያልሆነ ነገር አግኝተው ለክስ ነው። ምናልባት አይታወቅ ይሆናል፣ እግዚአብሔር ነው የሚያውቀው። ግን እያንዳንዳችን ቤተክርስቲያን፣ ሰንበት ትምህርት ቤት ውስጥ የተገኘ ነው ማን ያውቃል? ለክስ ለወቀሳ፣ ቤተክርስቲያኒቷ የደረሰባት ሳያዝ ሌላ የከፋ ነገር ለማንገስ የምንገኝ ሰዎች አልጠፋል። በጣም ነው የሚያሳዝነው። የተለያዩ ምክንያቶቹ ያን ያክል ያሳዝኑ ለመብላት የመጣው ለመንባር የመጣው ለተአምር ብሎ የመጣው ቃሉን ለመስማት የመጣው ሰንበት ትምህርት ቤት እንኳን ተሰባሰበ ያስብለ ለክስ የመጠቁ ምን ይባላል? ፍዶ ሲያስ ቤተክርስቲያን ባላነሳት ችግር ባለንበት ምጥንቅጥ ውስጥ አሁንም ድረስ የሚጠበቅበትን ከማድረግ ይልቅ ሌሎች ሰዎች እንዲያደርጉለት የሚጠብቅ አገልጋይ በዚህ ጊዜ ላይ በጣም ከባድ። ክርስቶስ እነዚህን ሰዎች ነው ሰብስቦ ያስተምር የነበር። ስለዚህ ባህሩ ላይ ወደ ቡር አካባቢ ላይ ወጣላቸው። ማስተማር ግን ሲጀምር ታንኳ ላይ ወጣና ከነሱ ፈቀቅ ማለት ጀመረ። ልብ ብላችሁ ሰው ክርስቶስ ይማሩ የነበሩትን ቃሉን ለመስማት የተሰበሰቡትን ሰዎች የሚሻል የነበረው ሊሰሙት የሚችሉበት ወደቡ ላይ ቆሞ ማስተማር የተሻለ ነበር። ምክንያቱም ከነሱ ታንኳ ላይ ተሳፍሮ እየራቀ ሲሄድ ድምፅ አይሰማቸው፣ መቆራረጥ ሊመጣ ይችላል። አሁን እንደምንጠቀመው ማይክሮፎን፣ የድምፅ ማጉያ በዘመኑ አልነበር። የተሻለው ነገር መስማት እንዲችሉ በቅርበት ነበረ ማውራት የነበረበት። ክርስቶስን ራቅ ብሎ ሊያወራቸው ፈለገ። ተሳፍሮ ተንሳፎ ያስተምርባት የነበረችው ታንኳ ቤተ ክርስቲያን ነው። ዋና ታንኳችሁ ቤተ ክርስቲያን ነው። ታንኳ እንደምታቁት ከመርከብ ከጀልባ የሚያዝ በውሃ ላይ የመጓጓዣ መሳሪያ ነው። ታንኳ መሸከም የምትችለው አንድ ሰው ብቻ ነው። ክርስቶስ የነበረባት ታንኳ ቤተ ክርስቲያን ናት ስንል የቤተ ክርስቲያን ራሷ መሪዋ ከበላይ ሆኖም ደግሞ ጭምር የሚያዛት ስጋዊ ዓይን እንደሚመለከተው ሰው እንዳይመስላችሁ ብቸኛ ታንኳው ላይ የቆመው ክርስቶስ እንደሆነ ሁሉ የቤተ ክርስቲያኒቷ አዛዥ ቅዱስ የሆነው አምላካችን ሆነ እግዚአብሔር ነው የሚለውን እንድናውቅ ዛሬ ቤተክርስቲያኒቷን ግን እኛው ራሳችን ታዛዥ ሆነን ማገልገል የሚጠበቅብን ሰዎች እኛው ራሳችን በሕይወታችን መስረት ወንጌልን ማስፋፋት የሚጠበቅብን ሰዎች ሚናችንን ኃላፊነታችንን እንሳለው ወደ ላይ እኑ ታያለን። የምናስቸግረው ምኛው ነው ይህን ግልጽ ማወቅ አለብን። ሁላችንም የሰንበት ተማሪዎች ስሆኑ ሚናችንን በደንብ ጠቅቀል ማወቅ አለብን። ሰንበት ትምህርት ቤት ተተክላ እስካሁን ድረስ የደረሰችበት ዓላማ አለ። የመጀመሪያው ልብ ብላችሁ ስሆኑ ከከተማ ከገጠር ወደ ከተማ እየመጣው ያለው የተማሪ የአብነት ትምህርት ቤትን ፍልሰት መፍትሄ ለመስጠት ነው ሰንበት ትምህርት ቤት የተተከሉ። ሁለተኛው ሰንበት ትምህርት ቤት የተተከለበት ዋነኛው ዓላማ የሚኖሩ ክርስቲያኖችን ለመውለድ ሌላ አላማ አለን። ማስተማሩ፣ መዘመሩ ሌላው ዘርፈ ብዙ አገልግሎቶቻችን በሙሉ የሚኖሩ ክርስቲያኖችን ለማውጣትና እኛም የምንኖሩ ሰዎችን ለማስገኘት ሌላ ምንም አላማ ኖሮ ነ በተለያየ ዘርፍ ውስጥ የምናገለግልም ሰዎች ይሄንን ከልቡናችን መጻፍ አለን። ስለዛ ነው ክርስቶስ ይመራት የነበረችው ተሳፍሮም ደግሞ ቀስፋት የነበረችው ታንኳ ቤተክርስቲያን ናት። መሪው እርሱ ነው። ሁለተኛው ክርስቶስ ተሳፍሮባት ይንሳፈፉባት የነበረችው ታንኳ ደግሞ የእያንዳንዳችን ሰውነት ምሳሌ ነው። ታንኳው መሸከም የሚችለው አንድ ሰው እንደሆነ ሁሉ ሰውነታችን ወደንም ጠላን መሸከም የሚችለው እግዚአብሔርን ብቻ ነው። ለእሱ ቤተ መቅደስ የተዘጋጀ ቦታ ስለሆነ የእኛ ቤተ ክርስቲያኒቷን ለማገልገል የተጠራን ሰንበት ተማሪዎች ግን ሰውነታችን ምን ያልተሸከመው እኛም ያላሸከምነው ነገር ነው እግዚአብሔርም አለበት፣ ኃጢአቱም አለበት፣ ሰይጣኑም አለበት፣ ክፋቱም አለበት። ችግር እንዳላለሰን እርስ በርስ ባለንባቸው አጥቢያዎች ላይ የምንናቆረው እርስ በርስ የምንወጋገው ምኛው ነው? መሸከም የሚገባን አንዱ ክርስቶስን የቤተ ክርስቲያን ሰፊው አገልግሎቷ ለምን እንደተስማማላት ታውቃላችሁ? አንዲት ስለሆነችው አቆጥቁጦ አብርቶ የተሰራው ቤተ መቅደስ ውስጥም ገብታችሁ የምትቀበሉት የክርስቶስን ስጋ እንዳደብነ አዲስ ተተከለሽ ተብላ የምትጠራው ቤተ መቅደስ ውስጥ ብንገባ የምንቀበለው የክርስቶስን ስጋና ደሙ። በቤተ ክርስቲያን በትልቋ ያለው የአገልግሎት አንድነት እኛም ጋር ሊኖር ያስፈልግም። የምንዘምረው ዝማሬ አንድ ነው። መማር ያለብንም ትምህርት ተመሳሳይ፣ ማገልገል ያለብንም መልክ ወጥነት ሊኖረው ያስፈልጋል። ይህን የምላችሁ ክርስቲያኖች፣ ትላንትና ተበታትነን ያመጣ ነው ለውጥ ስለሌለ ትላንትና በየፊላችን የራሳችንን ሰንበት ትምህርት ቤት ነው እንጂ በሙሉ ያለችውን ዓለም አቀፋዊት የሆነችውን ተቋም ለማስጠራት ስላልደከሉ፣ ይሄ ድምፅ እስከ መቼ ደግሞ እንደዛ ሱ ይቀጥላል? ሁሌም የእኛ ድምፅ ማህበራዊ ሚዲያ ላይ ብቻ በመጮ ብቻ ነው መታወቅ ያለበት? ሁሌ የኛ መሰባሰብ ጥምቀትና መስቀልን ብቻ ነው መጠበቅ ያለበት? አይደለም። እንደነዚህ አይነት መሰል ጉባኤቶች ለማስመረቅ ለመመረቅ ብቻ የሚዘጋጁ አይደሉም። እርስ በርስ ያለንንም አንድነት ለማጠንከር የሚዘጋጁ ናቸው። በዚህ ጊዜ ላይ ክርስቲያኖች ሊያወጣ የሚችሉ ሊታደገን የሚችለው እኛ እርስ በርስ ያለን አንድነት እኛም ከእግዚአብሔር ጋር ያለን መስማማት ነው። ከዚህ ውጭ ሌላ መፍትሄ የለም። ከዚህ ውጭ ሌላ ሊታደገን የሚችልም ነገር የለም። እኛ ግን ስናየው ስንመለከተው እንደዛ አይደለም። ስለዚህ ለዛ ክሎ ክርስቶስ የቆመባት ታኳ አንድ ነገር ሊቻለችው ሰውነታችሁ ክርስቶስን ብቻ ነው መሸከም ያለበት። ሰውነታችሁ ለእግዚአብሔር ብቻ ነው መታዘዝ ያለበት። ለሥጋዊ ፈቃዳችን ለራሳችን መታየትና አምሮታችን ይሄ ሁሉ በማን ላይ ደርሶ፣ ለእግዚአብሔር ብላችሁ የምትከፍሉለትና የምትሰጡት ዋጋ አገልጋዮች ጠንቅቃችሁ ማወቅ አለባችሁ። ሁላችን ነገ ላይ ብድራቱን እግዚአብሔር እጥፍ አድርጎ ነው የሚሰጥ። ዛሬ ለቤተ ክርስቲያን ብንደቅምላት፣ ዛሬ ለሰንበት ትምህርት ቤቶቻችን ብንደቅም እግዚአብሔር አላት በብዙ እጥፍ ነው አድርጎ የሚሰጥ። ለዛ ነው ክርስቶስ እየተንሳፈፈ ህዝቡን ማስተማር ጀመረ። የምታውቁት ታሪክ ነው። ራሱን እንደ ገበሬ ዘሪ ዘር ሊዘራ ወጣል። ዘሩ ቃለ እግዚአብሔር ነው፣ እናውቀዋለን። የማይመቹ መሬቶችም ላይ ተዘርቷል፣ ፍሬ የሚያፈራ መሬቱም ላይ ተዘርቷል። የትኛውም ገበሬ እግዚአብሔር ስለሆነ ነው እንዲህ የሚያደርገው። የትኛውም ገበሬ ደክሞ ከማሳው ከጎተራው ያስገባውን ዘር ፍሬ የማይሰጠው ቦታ ላይ አይደክምበትም። ልብ ብላችሁ ስሙ ባካችሁ። እግዚአብሔር ፍሬ እንደማያመጣና ልቡናችን እንዳለቁ የጠና መከራ ሲመጣበት ወደ ኋላ እንደሚሸሽ በተለያየ ጥቅማ ጥቅም ታስሮ እንደሚቀር እያወቀ ለምንድን ነው ዘሩን የሚዘራ? እባካችሁ እነቴ እንምላችሁ ክርስቲያኖች የልቡናችንን መደንደን እንደሚያሳስለን፣ በመከራ ወደ ኋላ እንደምንሸሽ እንደምናውቀው፣ ጥቅማ ጥቅም ወደ ኋላ እያሰረ እንደሚያስቀረን እንደምናየው ገበሬው ሳያቋረጥ ክርስቶስ ግን የእኛ ሰውነት ላይ መድከሙ ሊያሳዝነ ሊያስፈልግ እግዚአብሔር ከእያንዳንዳችን እኮ ተሰብስበን በመጣንበት በእያንዳንዱ ሰንበት ትምህርት ቤት ለዓመታት እኮ ደክሞብናል። ሀምሳ ዓመት ስልሳ ዓመት ሰባ ዓመት መቶ ዓመት ያስቆጠሩ ሰንበት ትምህርት ቤቶች አሉ። ምን አስገኘ? ምን ለቤተ ክርስቲያን ያመጣለው ነገር አለ? እውነት የምላችሁ ይሄ የመጀመሪያው የማስመረቅ የመመረቅ ጉባኤያችን መጀመሪያ ነው። ይሄንን በሚሌኒየም አዳራሽ ተሰብስበን ያዘጋጀ ነው የማስመረቅ የመመረቅ ጉባኤ። ቤተ መቅደሱ ውስጥ እየቆረብን ምን አለብን? ሰዎች ሰንበት ትምህርት ቤትን ከዝማሬና ከትምህርት ውጭ መለየትና ማየት አለባቸው። ያ የኛ የቤት ስራ ነው። በዋሉበት እየዋልን በተገኙበት እየተገኘን ሰው በፈሰሰበት እየፈሰስን መኖር አንችልም። አገልግሎት ዋጋ ያስከፍለናል። ይህን ጠንቅቀን እንወጡ። በየዘመናችን የተለያየ ዋጋ የምንከፍልለት ነገር አለ። አሁን ደግሞ ይበልጥ እየባሰ ሊመጣ ይበልጥ ፊት ለፊታችን እያቀጠጠ ሊመጣ ሰንበት ትምህርት ቤቶቻችን እንዳስቆጠሩ ቅድሜ እራሳችንን መልሰን መፈተሽ አለብን። ምን ያፈራ ነው ፍሬ አለ? ሕንፃዎቻችን የመማሪያ ትምህርት፣ ማስተማሪያዎቻችን ሁሉም ጥሩ ነገሮች ናቸው። ግን ሰው ካልፈራበት ምናውራ ነው። ግን የሚታይ ቅድስና ያላቸው ሰዎች ካልተገኙ ሰንበት ትምህርት ቤታችን ውስጥ ምን ሌላ ዋጋ የምናተርፍበት ነገር አለ? በትንሽ ነገር መጽናናት ይበቃል። ቢያንስ አስተምረናል፣ ቢያንስ ዘምረናል፣ ቢያንስ እንዲያርገናል አንበል። ነገር የተሻለና ከፍ ያለውን ነገር እግዚአብሔር ከኛ ይጠብቃል። ለዛ ነው ዘር የሚዘራብ። ለዛ ነው እንደ ዓለት የጸና ልባችን እንደሆነ እያወቀ በመከራ የምንሳቀቅ ሰዎች መሆናችንን እየተመለከተ ጥቅማ ጥቅም እንደሚያስረን እያወቀ እግዚአብሔር ይዘራ። ጠርጡለስ የሚባል አንድ ሊቅ ግን ክርስቶስ እየዞረ ይዘራው የነበረውን ዘር የገበሬው ዘር ተብሎ የተጠራው ቃለ እግዚአብሔር ብቻ አይደለም። ክርስቶስ እየወጣ ይዘራው የነበረው ዘር የሰማዕታትን ደምም ነው ብሎ ይናገሩ። ምን ማለት መሰላችሁ? ክርስቶስ መጀመሪያ በደረቅ መሬት ላይ የዘራቸው ዘሮች ማለት በማያምኑ ሰዎች መካከል የሚዘሩ ክርስቲያኖች አሉ። ምን ሊያደረጉ? ፍሬ ላያፈሩ እኮ ነው። በየትኛውን መንገድ ከደረቅ መሬት ላይ የተዘራ ዘር ላይ ሠላሳ ስልሳ መቶ ፍሬ አይጠብቅም። የማያምኑ ልባቸው ደረቅ የሆኑ ሰዎች ለእግዚአብሔር ሰማዕታትን፣ ቅዱሳንን የሚዘራቸው ልብ ብላችሁ ስሙ። እነሱ የተዘሩበትን እንዳይመስሉ መስለውም ደግሞ ጭምር እንደማይገኙ ጽናታቸውን እንለይ። ዛሬ በተዘራንባትና አልጫ ሆነ ሳለች ጫሆነን እንዳናጣፍጣት የተዘራንበትን ዓለም የመሰል እኛው ራሳችን ሰንበት ተማሪዎች ነው እውነት ልኮ ብላችሁ እስኪ ራሳችሁንም ሁላችንን የምንጠይቅ ካደረግነው ነጠላ አንገታችን ላይ ታስር ነው ማለት በምንዘምርባቸው ጊዜያት ላይ ከምናደርገው ልብሰ ስርዓት ውጭ እኛ አይቶ ክርስቲያን መሆናችንን የሚያቅሰዋል? እኛን ተመልክቶን ክርስቶስን አየሁት የሚለንሰዋል? እንደ ውጭ ቤተ ክርስቲያን እድሜ ይስጣት ነጠላ ሰታ ማዕተም ሰታን ነው እንጂ ራቆታችንን ምንሆን በኑሯችን አንታወቅ። እግዚአብሔር የማይመስሉን ሰዎች ጋር የሚያሰቃዩን ሰዎች ጋር ብዙ ፈተና ያለበት ቦታ ላይ ዘሩን የሚዘራው ጽናታችንን ለመሬት ጽኗን መሆን አለበት። ጭንጫ መሬት ላይ መከራ ሲመጣ ያለበት ቦታ ላይ ለምን ቅዱሳን ይዘራሉ? ለምን ሰማዕታት እንዲኖሩ ይፈለጋል? ሩቅ አይደለም። ሁላችን በየማህበራዊ ሚዲያው በየሀገራችን ላይ እየተጎዱ ያሉትን ክርስቲያኖች ድምፅ እየሆናችሁ ነው። ጥሩ ነው፣ መሆንም አለበት ምንጭ። ነገር ግን ቅሉ ምን መሰላችሁ? እነሱ የመጣባቸው መከራ ማተባቸውን አላስፈጠሳቸው እኛ እ

ምክንያቱም ህብረታችን አንድነታችን እርስ በርስ ተሸፋፍለን እንድናድግ ያደርገን ስለሚችል፣ ይሄንን ነው ክርስቲያኖች በእያንዳንዱ ሰንበት ትምህርት ቤት እየተገደ የሚሰራበት የሚደከምበት። ይሄ መከራ የበዛበት ሰዎች መከራ ያሉባቸው ቦታዎች ላይ የሚዘሩ ሰዎች አሉ። አሁ እነዛ ሰዎች ክብራቸውን እንዲቋደሱ በሰው ሰውኛው፣ መቼም ባዮሎጂ ተብራችኋል፣ ለዘጽዋት ፀሐይን፣ ፀሐይ እንደሚያስፈልጉላችሁ ታውቃላችሁ ለምንድን ነው የሚያስፈልገው? ነገር ፀሐይ ይሄንን የሚያጠነክረውን ወይም ደግሞ ፍሬ እንዲያፈራ የሚያደርገውን ዘር የሚያደርቀው ከተባለ ቅዱስ ወንጌላችሁ ይናገራል። ስሩ በደንብ ወደ ታች ስላልያዘ፣ ቅዱስ ቄርሎስ ኢየሩሳሌም የሚባል አባት በረከቱ ለሁላችን ትድረስ፣ ምን ይላል መሰላችሁ? እንደነዚህ አይነት ሰዎች ምን አይነት ጠባይ ያላቸው መሰላችሁ? ከላይ ሲታዩ ፍሬ ያላቸው ይመስላሉ። ታች ግን ስራቸው ቆንጥጦ ያልያዘ ስለሆነ የሚኖሩት ሕይወት በሙሉ የማስመሰል ሕይወት እውነት ነው። መዝሙሩንም ስንዘምረው አስመስለን፣ ወንጌሉንን ስንሰብቀው አስመስለን። ሁላችንም በሚታይ መልኩ የሚኖር ሕይወት አልያዝም። ስር ቆንጥቀን አልተቀመጥም። ለዛ ነው ማንም እየመጣ ሰንበት ትምህርት ቤትን የሚንቃ። እምትናግን ተቋም አልነበረች፣ አቶንም ጭምር መሆንም የለባትም ወደፊት። እኛን ራሳችንን ሰንበት ትቤታችን ማስከበር ያለበት እኛን ጠንክረን መስራት አለብን። ክርስቲያን ይሄ አነቃቂ ንግግር እንዳይመስላት የነገ ጣፋንታ የነገ የቤተ ክርስቲያኒቷ ሕልውና እኛ እጅ ላይ ስላለ ቤተ ክርስቲያኑ ሰብስቦ ያስገባ እግዚአብሔር እንድናመሰግነው ብቻ አይደለም። ትውልድ ሌላኛው መጥቶ እስኪረከብ ድረስ ቤተ ክርስቲያን በእኔና በእናንተ እጅ ላይ ነው። ወደ ግን ጠላል እንደፈለካት ማለት ትችላለ። ደምቀህባት መታየትም ትችላለህ። አልፈልጋትም ብለህ መኖርም ትችላለ። ያ የሚወጣብን ፀሐይ ግን ሊያሳቅቀን እንደሚያስፈልገው መከራ የሚያሳቅቀን ጥቂቷ ነገር ወደ ኋላ የምታሸሸን ሰዎች መሆን የለብም። ያ ማለት መዝመት መደራጀ ቶ ብሎ እንደለመድ ነው ማድረግ። ይህም በግልጽ የምነግራችሁ ሁላችን ሰንበት ተማሪዎች ስለሆኑ ነው። በቀል የእግዚአብሔር መሆኑን አትርሱ ክርስቲያኖች። ሁሉም ነገር በጉልበት አይሆኑ። ታስታውሳላችሁ፣ ጥምቀት ጥምቀት ብዙ አድባራትና ገዳማት ላይ ታቦታቱን አክብረው ከሚዞሩት ካህናት ጋር እንዞራለን እና ሁሌ ፖሊስ ጣቢያ ስንሄድ የምንዘምራት አትመስሉ ነ ታውቃለ? ሀይሌ ማን አሁን እሱም መዝሙር የምንዘምረው አምንነበት ይመስላል። አምንነበት እኳ ደግሞ ሀይል እግዚአብሔር ነው ብለን በቃለ እግዚአብሔር አሹር መናገራችን እኮ እስከ መቼ? ቃለ እግዚአብሔር መዘባበቻ፣ ቃለ እግዚአብሔር ለሌላው ሰው መጠቃቂያ። ምን ነበረበት? አልነበረበትም። የሚኖር ነበር፣ የሚታይ ነበር፣ የሚሰበክ ነበር። ቆመን የምናስተምረው እውነት ነበር። ይሄ ሲታጣብን በሚወት በሚሰጠው በቃለ እግዚአብሔር እኛ እየሞትንበት ተገኝ መጠንቀቅ አለብን። ክርስቲያኖች እውነት እንምላት። ለነገ ብለን የምናሰርፈው የጽድቅ ስራ መኖር የለበትም። የምንችላል እግዚአብሔርም የሰጠን የዛሬ ዋንቀ ነው። በዚህ ቀን በምንችሉ ለቤተ ክርስቲያን ለሰንበት ትምህርት ቤታችን የአቅማችንን መስጠት አለብን። ግዴታችን እንጨመር ተመሳሳይ ነው። የእሾሃማ መሬቱ የሚያወቅ እሾ የሚዘራ ገበሬው ዘሩን ከዘራ በኋላ ሲወጣ ጠላት የሚሰራው ይሄው፣ የተደከመበት አሁን ተሰብስቦ የተዘመረበት ሰውነታችን ውጭ ሲወጣ ምን እንደምናደርገው እናውቀዋል። አእምሮ የተዘራበት የቃለ እግዚአብሔር ሰውነታችን ላይ ስናንቀላፋ ጠላት የሰራብን ብዙ ሰራል። አባቶቻችንን እንድንጠላ፣ ቤተ ክርስቲያን ላይ ጥብቅና የቆምንላት መስወር፣ ክብረ ክህነትን እንድናቃልን እናውቆንን እኛው ክርስቲያኖች ሊቃነ ጳጳሳቱን፣ ጳጳሳቱን፣ ኤጲስቆጶሳቱን፣ ቀሳውስቱን፣ ዲያቆናቱን ሰድበን ለሰላም ያገልገውን የሰጠነው ተቋሙን እኛውን የጠቀመ መስሎን ግን አላወቅም ጠላት እየዘራብን ነበር። አሁን የምንጮኸው ጩኸት አሁን እንሰማ ያለን የምናወራው የቤተ ክርስቲያንን ሰቆቃን የክርስቲያኖችን እልቂት መጠንቀቅ አለብን። አብሮ ጠላት ዘር ይዘራብናል። አብሮ የምናሰበው ጩኸት ውስጥ የማይመለከተንን ነገር እንድናወራ ወይ ደግሞ ቋሚ ሆነ የቤተክርስቲያን ትምህርት እንድናፈርስ እንድንጠራጠር ያደረገ ነው። ለዛ ነው ካህንን አንፈልግም የሚል ትውልድ በዙ፣ ጩኸት እንሰማለን። ቤተክርስቲያንን ያለ ተቋም አገለግላለሁ ብሎ የሚወጣ ለራሱ ማህበር አደራጃለሁ የሚል ሰው የሚፈራበት ይሰማል፣ እያየ ነው። ለስንቱ ለመጣው ለሄደው፣ ልቡናችን ዘር ማብቀያ ነው። ለስንቱ እየተመረን እየተነደ ቤተክርስቲያንን እኛ በአባቶቻችን ትምህርት መጠበቅ ሲገባል ሌላ ሰው የዘራብንን እያበቀልን እንኖራለን። አይሆንም። ቤተ ክርስቲያናችን ሰንበት ትምህርት ቤታችን ያቆየችን የትናንትናውን አባቶቻችንን ሃይማኖት ለዛሬ ለነገም እንድናሻገ ለዛ ነው ጌታችን ኢየሱስ ክርስቶስ በመልካም መሬት ላይ የዘራቸው ዘሮችን ፍሬ ያፈሩበትን አመስግኖ ሲናገር ሰማችሁ። ሰላሳ ስልሳ መቶ አገኘባችሁ ምን ማለት መሰላችሁ አሁን እኔና እናንተ ሰቆቃ ደረሰባቸው እየተባሉ በየዓለማቱ ካሉት ክርስቲያኖች ተለይቶ እግዚአብሔር እዚህ አዳራሽ ውስጥ አስቀመጠን። ሰላሳ ስልሳ መቶ አረፍ። ሊደት ልብን ፈልጉ፣ ሊደት ልብን ፈልጉ። በመልካሙም ጊዜ ይዘራ፣ በክፉም ጊዜ እግዚአብሔር ስለሚዘራ ከምንም በላይ በመጨረሻ እንድታቁልኝ የምፈልገው መልእክት ግን ምን መሰላችሁ? ክርስቲያኖች ሁላችንም ሰንበት ተማሪዎች ብንችል እባካችሁ ቦታ መጣል ክርስቲያኖች አንሁን። እግዚአብሔር በአራቱ ቦታ ላይ ዘሩን ዘራ ማለት መከራ በበዛበትም ክርስቲያኖች ነበሩ። በማያምኑ ሰዎችም መካከል እነሱን ሳይመስሉ ክርስቲያኖች ነበሩ። ጥቅማ ጥቅም አስሮ ባስቀራቸው ሰዎች መካከል ክርስቲያኖች ነበሩ። መልካም በሆነው ጊዜ ክርስቲያኖች ነበሩ። ምርጠል ወቅት የሚስማማው ዘመን ያመጣው ምቹ ጊዜ ብቻ የመረጡ ክርስቲያኖች አሉ። ቤተክርስቲያን አሁን የምትፈልገው ከእኛ በሁሉም ቦታ ክርስቲያን ልንሆን ትፈልጋለች። በሁሉም ቦታ ክርስቲያን መሆን የሚጠበቅብን ይህ የመጣውን ችግርና ማዕበል የምናልፈው እመኑን ክርስቲያኑ በእውነት ያለመጠራጠር፣ እውነትን በሁሉም ቦታ ክርስቲያን መሆን ትዝች ነው። ያንን ደግሞ የምናደርገው ለተናጠላ በመተጋገዝ አንድ በመሆኑ ሐዋርያት እርስ በርስ አስራ ሁለቱም እስከመጨረሻው ክብር የበቁት ከይሁዳ ውጭ ተጋግዘው ለብቻቸው ሆኖ አይደለም። ለብቻችሁ የምትወርሱት መንግስተ ሰማያት ያለ ለብቻችሁ የምትቀበሉት የክብር አክሊል ያለ ይመስል ወንድሞቻችን እህቶቻችን፣ አንተዋችሁ። ይሄ ጉዞ ሁላችን አብረን የምንጓዘው እንዲህ እንደተሰበሰብን እንዲህ በቅድስት ቤተክርስቲያን እናምናለን ብለን እንደተገኘን በሁሉም ቦታ ላይ አምላካችን እግዚአብሔር ክርስቲያን ሆነን መስረን በሕይወታችን ለመኖር ያብቃል። የተባረውን በልቦናችን ሰሌዳ ይጻፍልን። ከምንም በላይ ይሄ ትምህርት የምናስታውሰው ሳይሆን ሰምተን የምንኖረው እግዚአብሔር አምላክ ያደርግልን። ወስብሐት ለእግዚአብሔር።